ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድንና ለከንቲባ አዳነች አበቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጠ። የቀድሞ የሰላም ሚኒስትር ዴኢታና የጨፌ ኦሮሚያ ባል አቶ ታዬ ደንዳ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ የሕገወጥ ጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ አምስት የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚህም መሰረት ከዚህ ቀደም በነበሩት ቀጠሮች ከአምስቱ መካከል የሁለቱን የመከላከያ ምስክርነት ማሰማታቸውን መዘገባችን አይዘነጋም። የመከላከያ ምስክርት የሰጡትም የአቶ ታዬ የቀድሞ አለቃ የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱ አለም ና የፌዴራል ፖሊስ ምክትል ኮሚሽነር መካሉ ፈንታ ነበሩ። ፍርድ ቤት የቀረቡት የቀሪዎቹን ሶስቱን ምስክርነት ለማሰማት ነበር። ይሁንና በችሎቱ ሶስቱ ምስክሮች ሳይገኙ ቀርተዋል። ከነዚህ ምስክሮች መካከል የከተማ ልማትና መስረት ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸውን የሚገልጹ ደብዳቤ ባለፈው ቀጠሮ ለፍርድ ቤት አስገብቷል። ይሁን እንጂ ሁለቱ ምስክሮች እንዳለፉት ቀጠሮች ሁሉ ዛሬ ሳይገኙ ቀርቷል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቋል። መጥሪያ ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። በመሆኑ ፌዴራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲያደርስ ትእዛዝ ሰጥቷል። የአቶ ታዬ ደንዳ ጠበቃዬን ተከትለው በሰጡት አስተያየት ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ካልሆኑ በሕጉ መሰረት ቀጣዩን እርምጃ እንዲወስድ ችሎቱን አሳስበዋል። ፍርድ ቤቱ ፌዴራል ፖሊስ መጥሪያው እንዲሰጥ ካለ በኋላ ውጤቱን ለማስገቡን ለመያዛዝ ሰላሳ ቀጥሮታል። ይህ በንድ እንዳለ አቶ ታዬ ደንዳ ቀደም ስል በፍርድ ቤቱ ስከራከሩ የቆዩት አምስት ጠበቆችን በማቆም እንደነበር ይታወቃል። ይሁንና ጠበቆቹ እንዳይቆምላቸው በደህንነት አባላት ማስፈራሪያ እንደደረሳቸው ገልጸው አቶ ታዬ ባለፉት ቀጠሮች ካለ ጠበቃ ሲቀርቡ ቆይቶ ነበር። በዚህኛው ቀጠሮ ግን አዲስ ጠበቃ ይዞ ፍርድ ቤት መቅረባቸውን ለመረዳት ተችሏል። ሚኪነኝ ኬሚኪታ ቦረንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።